በዚህ አመት ከሰራ ነው አንዱና የተሳካ ኦፕሬሽን የምንለው በዚህ በዚህ ማጭበርበር ስራ ላይ የተሰማሩ በጣም ዋና የሚባሉና በደንብ የተደራጀ ኃይል በቁጥር ስር መዋል ይችለናል። እስካሁን ባለው ሪፖርት ወደ ሰማንያ የሚጠጉ ከተለያየ ዩኒቨርሲቲ ግራጁዌት ያደረጉና በተለይ አይቲ ላይ የራሳቸው ዕውቀት ያላቸው እነዚህን ኃይሎች በቁጥር ስር መዋል ተችሏል ከነሱ ጋር የተለያየ በጣም ብዛት ያለው ሲም ካርዶችን፣ ሞባይል ቀፎዎችን፣ እንደዚሁ ኮምፒውተሮችንና ከ500 በላይ የባክ አካውንት በተለያየ ስም የወጣ የባንክ አካውንት ምዴት ሊ ብሩን ሀክ እንዳደረጉ እና አጭበርብረውን መውሰዳቸውን ሲያረጋግጡ የሚበትኑበትን የባንክ አካውንት ደብተሮቻቸውን በቁጥጥር ስራ ውለን አሁን ኦልሞስት ያ ሪፖርት በከፍታ ደረጃ እየቀነሰ ነው ያለው። ከዛ ውጪ ብዙ ጊዜ እንደዚህ አይነት ችግሮች ሲኖሩ የኛ አፕ አለ የኢትዮጵያ ፌዴራል ፖሊስ አፕ በዛ አፕ ተፈላጊዎችንም ዲስፕሌይ አድርገን እና አፑን የሚጠቀሙ ሰዎች ጠቁመው አንዳንዱ ዊዝን በአንድ ሰዓት ውስጥ ጭምር እነዛ የምንፈልጋቸው ሰዎች የት እንዳሉ ጠቁመው ያስያዙና አሁን አንዱ ፌዴራል ፖሊስ ጋር ውጤታማ የሆነበት የምርመራ ስራ አንዱ ይሄ ነው። በዚህ ዙሪያ በከፍተኛ ደረጃ ተደራጅቶ እንደ ሀገር ይሄንን ጉዳይ ሲያምሱ የነበሩ ከሰማንያ በላይ በቁጥጥር ስር ውለዋል። አጠቃላይ በዚህ ይህንን የማጭበርበር ስራ የሚሰሩባቸውን ዲቫይሶች እና የተለያዩ ሲም ካርዶች እንደዚሁ ደግሞ የባንክ ደብተሮች እነሱ ወዲያው የሚበትኑበትን የባንክ ደብተር ጭምር በቁጥጥር ስራ አውለናል። 16 ሰዎች በዚህ ጉዳይ የተጠቁ ቀርበው ለፖሊስ ቃላቸውን ሰጥተዋል። ከ30 ሚሊየን በላይ ደግሞ ትራንዛክሽን ያካሄዱበትን አካውንት እና የእነሱን አጠቃላይ የትራንዛክሽን ሲስተሙን አሳግደን ምርመራ እያደረግን ያለ ነው። እነዚህን ኦፕሬሽኖች ከሰራን በኋላ አሁን ብዙም በዚህ ዙሪያ እነዚህ አይነት ችግሮች እየተሰሙ አይደለም እና ይህንን አጠናክረን እንቀጥላለን። ምክንያቱም እንደዚህ አይነት ኬዞች በእንጭጩ መቅጨት ካልተቻለ አሁን አንዳንድ ሀገር ላይ ልክ እንደ ኢንዱስትሪ ፓርክ ሀከሮች ትልቅ ፓርክ ፈጥረው በተለይ ጸጥታ ችግር ባለባቸው አካባቢዎች ላይ ከሌሎች ሀገሮች ላይ በጣም ጫና እየፈጠሩ ያሉበት ሁኔታ ስላለ እሱ እያደገ ወደኛም እንዳይመጣ በእንጭጩ የመቅጨት እና እኛም የቴክኖሎጂ አቅማችን እያሳደግን እነዚህን ችግሮች የመቋቋም እና የመቆጣጠር ስራ እየሰራን ያለነው ከሚመለከተው ባለድርሻ አካላት ጋርም ቅድም እንዳነሳሁት ጠንካራ የሆነ ግንኙነት ፈጥረን እነሱንም የወንጀል ዘዴውን አዌር እያደረግናቸው ሲስተሞቻቸው ላይ እንዲሰሩ እና ህብረተሰቡንም አዌር እንዲያደርጉ እያደረግን ያለነው። በዚህ አጋጣሚ ኢንተረርቶ በምንም መለኪያ ሰዎች ደውለው አካውንታቸውን ጠይቀው ገንዘብ እንደፈለገ ሊወስዱ የሚችሉበትን እድል ይህንን መንቃት ይኖርባቸው። ሌላው ብናነሳ እና ህዝቡ ቢረዳው ፌዴራል ፖሊስም ለህዝቡ ቢያስረዳውና ህዝቡም እንዲረዳው ቢደረግ ብዬ ያመንኩት የወንጀሎች ጠባይ እንደ ዓለም አቀፍም እንደ ሀገራችንም በጣም እየተቀያየሩ ያሉ ናቸው እና በየጊዜው ጠባዩን እየቀያየረ የመጣውን ወንጀል ለመከላከል የሚያስችል ፌዴራል ፖሊስ ገንብተናል ማለት እንችላለን። ምንድነው እንግዲህ የወንጀል አፈጻጸም ዘዴ የተለያየ ነው። ፖሊስ ሁሌ ራሱን አፕዴት ያደርጋል። በሀገር ውስጥም በውጭም ካሉ የወንጀል አፈጻጸም ዘዴዎች ጋር ራሱን እያዛመደ በዛ ላይም እውቀት እየፈጠረ ይሄዳል። ዛሬ ላይ ደግሞ ፌዴራል ፖሊስ በጣም ያደገ ቴክኖሎጂ እየጠቀመ ነው ያለው። ለምሳሌ የኢትዮጵያ ፌዴራል ፖሊስ አፕ ዘ ቤስት ፖሊስ አፕ አፕሊኬሽን አዋርድን በአለም ላይ በአንደኝነት ደረጃ አሸንፏል። ለዚህ ይሄ ለዓለም የተረፈ ቴክኖሎጂ ነው ማለት ነው። አሁን ከኢትዮጵያም ከአፍሪካም አልፈን ዓለም ላይ ዘቤስት ብዙ ሀገራት ተወዳድሯል። ከ30 ሀገራት በላይ በዚህ ካታጎሪ የኢትዮጵያ ፌዴራል ፖሊስ አፕ ተመራጭ ሆኗል። አሁን እኛ ይሄንን አፕ እያንዳንዱ ሰው ዳውንሎድ አድርጎ በሚጠቀመው ስማርትፎን ላይ የተለያዩ አማራጮች አሉ፣ ፕሌስቶር አለ፣ አፕስቶር አለ ዳውንሎድ አድርጎ ቢጠቀም በከፍተኛ ደረጃ ፖሊስን ማገዝ ይችላል። ለፖሊስ ዋናው እና መሰረቱ መረጃ ነው። እኛ ደግሞ በወንጀል መከላከል ጽንሰ ሀሳብ የተለያዩ በሳይንሱ የተቀመጡ ሞዴሎች አሉ። ለዚህ የምንጠቀመው የህብረተሰብ አቀፍና መረጃ መር የወንጀል መከላከል ሞዴልን ነው ኢምፕሊመንት እያደረግን ያለ ነው። ለዚህ አፑ ለወንጀል መከላከል ስራ ይጠቅማል። ለወንጀል ምርመራ ስራ ይጠቅማል። ለምሳሌ በእኛ አፕ ህፃን ልጅ መተማ ላይ ታግቶ እዛ ያለ የህብረተሰብ ክፍል መረጃ ልኮ እዛ ላለ የመከላከያ ሰራዊት መረጃውን አስተላልፈን ያ የታግተውን ህፃን ልጅ መያዝ እና ለቤተሰቡ መመለስ ተችሏል። ከዛ ውጪ በአዲስ አበባ ውስጥ ተቀናይተው ዘረፋዎችን የሚያካሂዱ እና በየቦታው ባሉ ካሜራዎች ሪከርድ ያደረጉ ግለሰቦች የእኛን አፕ ተጠቅመው ያ ሪከርድ ልከው እነዛን ወንጀለኞች በአጠረ ጊዜ በቁጥጥር ስር ውለን ለህግ ያቀረብንበትና እንዲቀጡ ያደረግንበት ሁኔታ በጣም ብዙ የትራፊክ ማኔጅመንታችን ላይ አዲስ አበባ ነው፣ ሌሎችም ኤሪያዎች ላይ የወንጀል ኬዞች ላይ በከፍተኛ አሁን እዚህ ኢንተርቪው ከመግባቴ በፊት በጣም ከፍተኛ የሆነ ሂውማን ትራፊኪንግ የሚሰራበትን ላይን እና የሚሰሩ ተሽከርካሪዎችንና አካላትን ሪከርድ አድርገው በአፓችን ልኳል። ሶ እነዚህን አይነት ነገር ሲላክ አንደኛ መረጃውን ወደ ማስረጃ ለመቀየር ይቀላል፣ ሁለተኛ እንደዚህ አይነት ጉዳዮችን መርምሮ ተጠያቂ ለማድረግ በጣም ያግዛል። ከዛ ውጭ በዚህ በገቢና ወጪ ኮንትሮባንድ ላይ በቅርቡ በያዝናቸው ስራዎች ውስጥ በጣም በማይገመት ሁኔታ እየሄደ ባለ ጎማ ውስጥ ሩም ፈጥረው የተለያዩ ኮንትሮባንድ ቃጭ ነው። ፖሊስ ያንን ጠርጥሮ የተለያዩ የፍተሻ ትሎች ተጠቅሞ እነዛን ነገሮች የያዘበት ሁኔታ አለ። በቅርቡ እያየን ያለንበት ነገር ማለት ነው። ሌላ ከድራግ ጋር ተያይዞ ዓለም አቀፍ ዝውውር ነው ያለው። እነዚህ ዓለም አቀፍ አዘዋዋሪዎች በጣም የረቀቀ እና ያን ድራግ በፍጹም ሰዎች ሊያስቡና ሊጠረጥሩ በማይችሉበት ሁኔታ ለማለፍ ነው የሞክሩት። ግን ይሄንን ስራ ፖሊስ ቀድሞ በምን መልኩ ሊያሳልፉ እንደሚችሉ እና እነዚህ ነገሮች ደግሞ በቀላሉ ሰርች አድርገን ልንደርስ የምንችልበትን ቴክኖሎጂ ተጠቅሞ ቅድም ያልኳቸውን ሀያ ሀገራት ውስጥ ወደ 76 የሚሆኑ ተጠርጣሪዎች በቁጥር ስር መዋል የተቻለበትንና እና ክፍታ ኪሎግራም ግምት ያለውን እጽ በቁጥር ስር መዋል የተቻለበት አንዳንዱን እንግዲህ ወደ ህብረተሰቡን ካወጣን ለሌሎችም ወንጀሉን ለሚያስቡ ሰዎች ለመጠቀምም በሌላ ምስ በአንጻሩ ደግሞ ለእነሱም እድል እንዳይፈጠር እንጂ በጣም የረቀቁ የወንጀል ኬዞችን በማውጣት ውስጥ ትልቅ ስራ እየተሰራ ነው ያለው። ከዛ ውጪ የእኛ የፎረንሲክ አቅም በጣም ያደገ ነው። የፎረንሲክ የምርመራ አቅማችን ማለት ነው። በቅርቡ በክብር ጠቅላይ ሚኒስትራችን በዚህ ዓመት የተመረቀው የፎረንሲክ የምርመራና የልቀት ማዕከል ያደገ ቴክኖሎጂ ነው የሚጠቀሙ። በዲጂታል ፎረንሲክ በየትኛውም ደረጃ ሽብርተኞች የትኛውንም ኤሌክትሮኒክስ ተጠቅመው የተለያየ በፍጹም ሊደርሱ የማይችሉበት ነው ብለው የተለያዩ መረጃዎች ልውውጥ ቢያደርጉ የተለያየ የራሳቸውን ተሞክሮ ቢለዋወጡና ወይ አደጋ ለማድረስ ቢያቅዱ ኢቭን ከዛ ኤሌክትሮኒክስ ውስጥ እንኳን ድሌት ቢያደርጉ አሁን እኛ የታጠቅነው የዲጂታል ፎረንሲክ በየትኛውም ዘመን የተሰረዙ ዳታዎችን አፕዴት አድርጎ በአንዴ ከመቶ አርባ በላይ አፖች ላይ አናሊስ ሰርቶ ሪፖርት ነው ያወጣል። ለዚህ እነዚህ አይነት ያደጉ ቴክኖሎጂዎች የተጠቀምን ነው። ኢትዮጵያ በብዙ መልኩ በኖርማል ክራይም ሬት በጣም ያነሰና ይሄ ትልቅ ሀገር ውስጥ እየተፈጸመ ያለው ወንጀል ያነሰ ነው። አዲስ አበባ በጣም ሴፍ ነው ስንል በብዙ መልኩ የሚሰሩ ስራዎች ያደጉ ስለሆኑ፣ ከዛ ውጪ ዲኤንኤ ምርመራ አልነበረም ኢትዮጵያ ውስጥ። ከ2014 ጀምሮ ነው በዚህ ሪፎርም ዲኤንኤ ምርመራ የተጀመረው። አንዱ የሰው አቅም ተፈጥሮ፣ ሁለተኛ በጣም ያደገ ቴክኖሎጂ ነው የምንጠቀመው። አሁን በዲኤንኤ በዚህ ዘጠኝ ወር ውስጥ 205 ኬዝ አጣርተን ለጠያቂው ክፍል ሪፖርት ሰጥተናል። ለምሳሌ የዲኤንኤ ምርመራችን ላይ አሁን ከጎረቤት ሀገራትም ጥያቄ እየቀረበ ነው እዚህ ምርመራዎች እንድናደረግላቸው እና ውጤቶች እንድንሰጣቸው ማለት ነው። ከዛ ውጭ አዲስ አበባን ጨምሮ የተለያዩ ቃጠሎች ሲነሱላችን እናውቃለን። በጣም የተለያየ ስም ሲሰጥ የነበረ ወይ ከሌ ነው ወይ አንዳንዱ ወደ ብሄር የመውሰድ አንዳንዱ ከሌሎች ኃይሎች ጋር የማገናኘት የነበረውን ቃጠሎ ኬዝ የእኛ ፎረንሲክ የምርመራ ማዕከል ነው አርሰን ወይም የምርመራ ቃጠሎ ምርመራ የሚያካሄደው አካል መርምሮ ሪፖርቶች በቅርቡ እየወጡ ህብረተሰቡ እንዲያውቀው የተደረገው ማለት ነው። እና እነዚህ ስራዎች የተሰሩ ነው። በቀጣይም የዶፒንግ ምርመራ እኛ የአትሌቲክስ መዳረሻ ሀገር ነን። ኢትዮጵያ በአትሌቲክስ በዓለም ከቀዳሚዎች ውስጥ ያለች ሀገር ነች። ለዚህ ከዚህ ዙሪያም አብዛኛው ውጭ ሀገር የሚመረመረውን እዚ ሀገር ውስጥ ለማስቀረት ከስዊዘርላንድ ባለሙያዎች መጥተው የእኛን ማዕከል አይተው በጣም አፕሼት አድርገዋል። አሁን ለዛ መሟላት ያለበትን አሟልተን በሚቀጥለው እሱንም ጭምር የምንጨምርበት ሁኔታ ነው ያለው ማለት ነው። ከዛ ውጪ አሁን እንግዲህ የፖሊስ ቴክኖሎጂ እያደገ ነው። የወንጀል ባህሪ እየተለዋወጠ ነው። ከሀገራት ጋር በጣም ተቀራርበን እየሰራን ያለ ነው። ከኢንተርፖል፣ ከአፍሪፖል፣ ከምስራቅ አፍሪካ የፖሊስ ድርጅት ኢያብኮ እንደዚሁ ከሀገራት ጋርም ቅድም እንዳነሳሁት ሰው አዘዋዋሪዎችን ጭምር ከውጭ ማምጣት በቅርቡ አሁን ግብጽ ውስጥ ግድያ ተፈጽሞ ያን ግድያ የፈጸመው አካል ወደ እንግሊዝ አልፎ ከእንግሊዝ ለማስመጣት እየሰራ ነው ያለው እና ከሀገራት ጋር በጣም ተቀራርበን እየሰራ ነው ያለነው። ከዱባይ እና ከዩኤኢ ጋር አሁን ብዙ የጋራ ምርመራዎች እያከናወን ነው ያለነው። እዛ ወንጀል ሰርቶ እዚህ የሚመጣውን እዚህ እንይዛለን። እዚህ ወንጀል ሰርቶ እዛ የሚሄደውን እዛ ተይዞ በሰሩት ወንጀል ላይ ምርመራዎች እንዲከናወኑና የዘረፏቸው ንብረቶች ካሉ በሕግ እየታገደ የሚመለከተው እንዲመለስ የሚደረግበት ስራ በስፋት እየተሰራ ነው ያለው። እንግዲህ የኢትዮጵያ ፖሊስ አሁን ቅድም ያልነውን የወንጀል አፈጻጸም ዘዴን የማወቅ እና በሀገራችን ውስጥ የሚፈጸመውን ወንጀል ተረድቶ ምርመራዎችን የማድረግ ኦፕሬሽኖችን አድርጎ የመያዝ ስራ እያደገ የመጣውም የፖሊሱም አቅም እና የቴክኖሎጂ የመጠቀም አቅሙም ስላደገ ነው። የሞባይል ስርቆት አለ አዲስ አበባ ውስጥ። ሰዎች የመንጠቅ አለ፣ አንዳንዴ የመኪና ስርቆት አለ፣ የመኪና ዕቃ ስርቆት አለ። ቅድም የተደራጅቶ ተታጥቆ ከተማ ህብረተሰብ ላይ ጫና ፈጥሮ ወንጀል የሚሰራ ኃይል የለም። አሁን ላይ በአስተማማኝ ሁኔታ እየተቆጣጠርን ስለሆነ፣ የሞባይል ኬዝ ላይም ሪፖርቱ ፖሊስ ጋር ከደረሰ ከጋምቤላ ያስመለስ ነው ሞባይል አለ ፖሊስ እስከዛ ድረስ ተከታትሎ በቅርቡ ወደ ባህር ዳር የወጣን ሞባይል በደቡብ እንደዚሁ የትም ቢሄድ ያ የተሰረቀውን ስልክ የመያዝና የማስመለስ ሌባውንም ተጠያቂ ማድረግ ስራ እየተሰራ ነው ያለውና ዋናው እኔ ህብረተሰቡ በዚህ ዙሪያ በማንኛውም የወንጀል ኬዝ አንደኛው አፑ አክሰስ ያደርገዋል። አፑን ተጠቅሞ ከየትም አንግል ወደ ፖሊስ ሪፖርት መላክ ይችላል። ወንጀሉ የተፈጸመው የሆነ ቦርደር ላይ ሊሆን ይችላል። ቦርደር ላይ የትኛውም የሀገራችን ማዕዘን ላይ አፑ ሲስተሙ ይሰራል። እሱን ተጠቅሞ መላክ ይችላል። አንድ ከላከ በኋላ በላከው መረጃ የሚሆን በላከው ክስ ላይ ፋይል ነምበር ያገኛል። ያም ፋይል ነምበር ተጠቅሞ ዘጠኝ ዘጠና አንድ እየደወለ ከዞ የት እንደደረሰ ቼክ ማድረግ ይችላል። አሁን ይህንን ስራ እያስፋፋን ያለው ወደ ድሬዳዋ ላይ ኢምፕልመንት አድርገናል። በጣም ጥሩ ስራ እየተሰራ ነው ያለው። አዲስ አበባ ሙሉ ለሙሉ እየተሰራ ነው ያለው ኦሮሚያ ላይ በተወሰነ ደረጃ ተጀምሯል። አሁን አማራም ሌሎች ክልሎች ላይም ስልጠናውንና ስራውን እያስፋፋ እንሄዳለን። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን እንገነባለን። የስማርት ፖሊስ ስቴሽን ማለት ነው። እሱን ላውንች እናደርጋለን። እሱን ከተወሰኑ ወራት በኋላ ላውንች ስናደርግ በአፍሪካ የመጀመሪያው ነው፣ በዓለም አራተኛው ነው ማለት ነው። ያኔ ማንኛው የኅብረተሰብ ክፍል ገብቶ በነፃነት ኬዙን ምንም አይነት ንክኪ ሳይኖር ለፖሊስ ሪፖርት የሚያደርግበት የሚፈልገውን የፖሊስ ኃላፊ ደግሞ ላይቭ አግኝቶ ኬዙን ማስረዳት የሚችልበትን ስርዓት እንፈጥራለን። ለዚህ የፖሊስ አቅሙም እያደገ ነው። የዓለም አቀፍ ተወዳዳሪነቱንም ከፍ አድርጎ በተለይ ደግሞ ወንጀልን ለመከላከልና ህብረተሰባችን በነፃነት ከወንጀል ስጋት ነፃ ሆኖ የሚንቀሳቀስበትን የሚሰራበትን ሁኔታ ለመፍጠር እየሰራ ነው። በተጨባጭም እያየን ነው። ባለፈውም ያው በሶሻል ሚዲያ በስፋት ሲካሄድ ሲሰማ ስለነበረ የተለያዩ የአፍሪካ ሀገራትም እየመሰከሩ ነው ያሉት። አዲስ አበባ ውስጥ ምሽት ላይ አንዳንድ ሰው ምሽት ስፖርት ቢሰራ አለ። ጎዳና ላይ ብዙ ሰው ወክ ያደርጋል፣ ይንቀሳቀሳል። እኛም እሱን ነው በጣም ማስቀጠል አለብን። የትኛውም ከተማ ያለ ፖሊስ ህብረተሰቡ በነፃነት ነፃ ሆኖ የሚንቀሳቀስበትን እና ስጋት ነፃ የሚሆንበትን ሁኔታ መፍጠር አለብን ብለን እየሰራን ያለ ነው። ወንጀል ማስቆም አይቻልም። ነገር ግን ወንጀል ቢሰራም ለፖሊስ ሪፖርት ማድረግ ከተቻለ ፖሊስ የመያዝ የተሰረቀ ንብረት ካለ ማስመለስ፣ ወንጀለኛን ተጠያቂ የማድረግን ኃላፊነት ስላለበት እሱን በስፋት እንሰራለን ማለት ነው።